የሀይሚና ቡራ ሰላም እንደናፈቀን ንቅር፣ ከነገ ዛሬ ሰላም ይሆናሉ እንደ ድሯቸው በፍቅር ይመጣሉ ብለን ስንጠብቅ ጭራሽ ዳኒ ዛሬ ለሀይሚ ስሜት አለኝ ብሎ ርፍ። እንደው ስሜት ይቋረጥ ከማለት ውጭ እኔ ምን አቅም አለኝ? የራስን አጣፍጠህ እንደ መብላት የሰው መመኘት ምን አመጣው? እኛ ኮ ከልጆቹ ህይወት ውጡላቸው እያልን ነው። አንተ ጭራሽ ስርት ሰዳለህ እንዴ? ዛሬ እንግዲህ ፍጼ እነ ብሩኬን ሀይሚን ሶሲን ዳኒን ሰብስቦ ታረቁ እያለ ነበረ። ነገሩ ግን ጭራሽ ወደ ጥልና ወደ ድብድብ። እኔ ጥልና ድብድብ እንደዚሁም ጭቅጭቅ በተለይ ጭቅጭቅ ስልችት ምርር ነው ያለኝ። የምር ነው የምላችሁ የምር። ዛሬ ሀይሚና ቡራ ነገሩን ፈትተው በመልካም ነገር ይመጣሉ ብዬ ቪዲዮአቸውን በጉጉት ስጠብቅ ጭራሽ ድብድብ ያለበት። ለነገሩ በዝናብ ድብድብ አሪፍ ነው፣ ሙቀት ይሰጣቸዋል። ግን ደሞ ፍጼ ማለት ነው ማስታረቅ ካለብህ መጀመር መሪያ ሀይሚንና ቡራን ብቻቸውን አስታርቅ። ከዛ በኋላ የሶሲና የዳኒ ይቀጥላል። ያው ዳኒ እንደተናገረው ከዚህ በፊት እኔ ጠርጥር ከገንፎ ላይ አይጠፋም ስንጥር እንደሚባለው ዳኒ የሆነ ነገር ፈልጎ ነው እንደዚህ የሚርመጠመጠው እያልኳችሁ ነበረ። ዛሬ እውነቱን ተናገረ። በቃ እኔ ለሀይሚዬ ስሜት አለኝ፣ ሀይሚዬን ወዳታለሁ ማለት ነው። የቀረው ስሜት አለኝ ማለት ወዳታለሁ ነው። ይህን ነገር ሲሰማ ደግሞ ብሩኪ እንደብድ ነው ያደረገው። በጣም ነው የተናደደበትና ያው ድብድቡ ቀጥሏል። በእርግጥ እኮ ዛሬ ማለት ነው ዳኒ ለመደባደብ የሞከረው ሀይሚ ስለፈቀደችለት አይደለም። በእርግጥ ዳኒ ሀይሚ ፈቅዳልኛለች፣ በቃ ሀይሚ ፈቅዳልኛለች እያለ ሲፎክር ነበረ። ግን አገላጋይ ስላለ ፍጼ ስላለ ነው እንጂ ፍጼ ባይኖር ኖሮ እንዳለመደው ከሀይሚ ኋላ ይወሸቃል፣ ወይንም ደግሞ ሀይሚ ሀይሚ ይላል። ከዛ ውጭ ምንም የሚያመጣው ነገር የለም። በመጀመሪያ ደረጃ እኔ ለሀይሚም ሆነ ለብሩኬ መናገር የምፈልገው ነገር ቢኖር ማለት ነው፣ ሀይምዬ ብዙ ጊዜ እየደጋገምሽ ነው ይሄን ቃል፣ ስለ ብሩኬ አይመለከተኝም፣ ስለ ብሩኬ አያገባኝም። እንዴት ነው ማያገባሽ? አንቺ ካላገባሽ ስለ ብሩኬ ማን ነው ሊያገባው የሚችለው? ብሩኬ ደግሞ ብዙ ጊዜ ከአንቺ ጋር አንድ መሆን የመታረቅ አላማ ነው ያለው እንዳየወት ከሆነ ዛሬ ግን ሀይሚዬ ስታወራ ፏፏን እያላት ነበረ። በቃ በአንቺ ምክንያት ነው አንቺ ነሽ ያስናቅሽኝ አንቺ ነሽ ያስደፈርሽ፣ ኢቨን እንኳን እናቴ ትሙት አንቺ ነሽ ያስደፈርሽ ሁላ ሲል ነበረ፣ ሀይሚን ማለት ነው። ሀይሚን እንደዛ ያለበት ምክንያት ምንድን ነው ካላችሁ ቤተሰቦች፣ ብሩቅ የመጀመሪያ ላይ ጥፋተኛ ቢሆንም ተመላሶ ይቅርታ ጠይቋታል፣ ሀይሚን ማለት ነው። ብዙ ጊዜ ይቅርታ ጠይቋታል። እንደገና ደግሞ ነገሩን ማባባስ ቢፈልግ ኖሮ ብሩቄ ሀይሚ ዳኒ ቤት የሄደ ቀን ማባባስ ይችል ነበረ። ግን አገናዝ ቦታል በሀይሚ ተማመናለሁ ብሎ ሀይሜን ምንም ነገር ሊላት አልፈለገም፣ ሊወቅሳትም አልፈለገም። በርግን ለሱ ስትል ነው የሄደችው፣ እሷም ተናግራለች። ግን ቢሆንም እንደ ዳኒ ወይንም ደግሞ አሁን ሀይሚ አንድ ቦታ ላይ ቁጭ ያለችበት ነገር አለ። እንደዛ ቢሆን ብሩኬን ማድረግ ይችል ነበረ። ሀይሚዬ ነገሩን አረጋጊው። በዛ ምክንያት ነው ዛሬ በተደጋጋሚ አንቺ ስትዋሪ አፋፍሽን ሲልሽ የነበረውኛና አንቺም ደግሞ ዛሬ ግልጽ ይሆናልሽ ይመስልሻል። ዳኒ በቃ እፈልጋታለሁ፣ ሃይሚ ትመቸኛለች፣ ሃይሚ እወዳታለሁ። በቃ ሌላ ምንም አማርኛ የለም። በመጀመሪያ ዳኒ ማለት ነው ለሶ ያልሆነ ዳኒ ለሀይሚ ይሆናል ማለት አይቻልም። ገባችሁ ሀይሜ እየ ብቻ በሰው ተወዳጅ ስለሆነች በሀይሚ ለመፈመስ በሀይሚ ለማደግ ዩቱብ ቻናሉን ለማሳደግ ከአንዳንድ ጊዜ ጥቅም የሚፈልጉ ሰዎች አሉ አይደል? ጥቅመኛ። ለሶሲ ራስ ነበር የሚገባሽ ልብ ሳይሆን ራስ ነበር የሚገባሽ አላትኝ እና ይሄ ምን ማለት ነው ደግሞ ዳኒ ማለት ነው ስጀመር። ከራስ ውጭ አለ እንዲ አንተ አለ እንዲ ልብ አለ እንዲ ልብ ቢኖር እኮ የአራት አመት አራት አመት አብረን ስናክ ብለሃል። አብራ ስታክ የነበረችውን ሴት እኳ ረሳትም ነበረ ልብ ቢኖርህ ማለት ነው። እና ይሄን ራስን ደግሞ አስተካክለው እንዴ። እዚህ ጋር ሀይሚ ለምን ትመጣለ? ሶሪ ሶሴ ለምን ትመጣል? ዳኒ ሀይሚ ደግሞ ብሩኬ ለምን ይመጣል? እንደዛ እኮ አይባልም። እርቅ ከተባለ ነገሩን አስተካክላችሁ ማለት ሁላችሁም ተረጋግታችሁ። ሲቀጥል ደግሞ ዳኒ ሲጀምር አቃጣሪ ነው፣ በጣም ያቀጥራል። አየሁቲ በትኩረት ለምሳሌ ብሩኬ መጣ ሰዓት ላይ በደንብ ሲያወራ ብሩኬ ዝም ብሎ ነበር ለተወሰነ ደቂቃ ዝም ያለውም ደግሞ ቢያወራም አዳማጭ ስለማያገኝ ነው። ከዛ መጨረሻ ላይ ምን አለ አያችሁ? እርቅ የሚፈልገው ማን ነው? እኔ እኮ ዝም ብያለሁ፣ እነሱ ናቸው የሚያወሩት፣ እነሱ ናቸው ነገር የሚያቀጣጥሉት አለ። እንዲያው ያቃጥልህ፣ አንተስ እንደሆነ ያቃጥልህ ደፋይ ነው እንዴ? በቃ እስኪ በቃ ላሽ በሉ። ሁሉንም ነገር ተውቴ ወደ ሰላም ተመለሱ። እኔ ነገሮች ይስተካከላሉ ማለት አሁን ዘበት ነው። ማለት በቃ ልመዱት አይነት ነው ልመዱት፣ ጭቅጭቁን ልመዱት። እኛ ግን ጭቅጭቅ ሰልችቶኛል፣ መስማት ራሱ በቃ አስጠላኝን። ያሁንስ የሆነ ጆሮ ራሱ ይጮህብኛል ገና ጭቅጭቅ ስጀምሩ። ስልኬን ያራኩት ይመስለኛል። ስልኬ አጠገቤ ነው፣ የምታዋሩት መስማት ፈልጋለሁ። አጠገቤ ሲያደርገው ደግሞ ጭቅጭቃችሁ ጆሮ ውስጥ ገብቶ ይጮሃል። እንዴ እናንተም ተረዱን እንጂ ተረዱን፣ የምሬን ነው እምላችሁና ብሩኬም የሀይሚ፣ ሀይሚም የብሩኬ። ዳኒ ደግሞ ከፈለግ ከሶሲ ጋር ያለውን ነገር አስተካከል ገባ። እሷም በቃ እንዳየውት ከሆነ ከብሩኬ ጋር መመቻቸት ትፈልጋለች፣ ግን ደግሞ መሆን የለበትም። ሁለታችሁም ትዳር እንጀምራለን ሽምግልና ይመጣል ካላችሁ እዛው ሽምግልና ትሮል እንትን በሉ። ብሩኬና ሀይሚን ተዋቸው። ፍጼ ደግሞ ሁሉንም በአንዴ ማገናኘት አልነበረብም። አንተ ምስኪን አስታርቃለሁ ብለህ ሁሉንም በአንዴ ሰብስበህ አደባ አደብካቸው ጭራሽ ማለት ነው። አሁን ደግሞ ምን ሊከስ ሲሆን ምን ሊል ሆነ ምን። እኔ በጣም ያሳዘነ ግን ፍጼ ነው። እምሃል አስገብተው እኮ ማለት ነው ዳኒ እንጠጥ ይልበታል ከጀርባው በኩል ብሩኬ ከዛ በኩል ልቀቁኝ፣ ያዙ ልቀቁኝ ይላል ዳኒ ከዚህ አውራ ዶሮ እንጠጥ እያለ ጀርባው ላይ ይወጣል። ምክንያቱም በዛ በኩል እኮ ዞር ብትል ዳኔ፣ መንገዱ እኮ ክፍት ነው። ብሩኬ ጋር ሄደህ ለመደባደብ ከፈለግህ በዚህ በኩል ዞር ብትል መንገዱ ክፍት ነው፣ ግን ትፈራለህ። ስለምትፈራ ፍሪደም ሰጥታኛለች ሀይሚ ይላል እንጂ ነጻነት ሲጀመር ሀይሚ ማለት ነው በፏታው ራንች እኮ በልቧ ወይንም ደግሞ ስታከላክል ነበረ ብሩኬ ጋር እንዳይደርስባት ማለት ነው ና አንተ ያልገባህ ነገር አለ በቃ እጅግ እጅግ በቅቶናል ሰልችቶናል ለማንም ላሽ በሉ በቃ ነገሩን አስተካክሉት የምሬ ነው እኔ የሆነ እየደበረ ነው አሁን አሁን ቤት ላስ ባይ ባይ